የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅድስት ቤተ ክርስቲያን ላይ በወንጀል የሚያስቀጣ ድርጊት ፈጽመዋል ያለቻቸውን በህግ ቁጥጥር ስር ማዋላን ገልጻለች። ከቅድስት ቤተ ክርስቲያን ከቅርብ ጊዜያት በፊት በመውጣት ወደ ፕሮቴስታንት እምነት የተቀላቀለው እንዳልካቸው ዘንብም ከዚሁ አላመለጥም። የቤተ ክርስቲያኒቱ የህግ ባለሙያዎችም የሚደነቅ ስራና ጽጌ ስጦታው በደብረ ሊባኖስም ገዳም ስላደረገው ድርጊት የወጣውን ድብቅ መረጃ በዝርዝር መረጃችን በስፋት የምናል እናስደምጣችሁናል ከሰሞኑ በዋልድባ አብረንታት ገዳም ዙሪያ የተሰራጨው መረጃ ከእውነት የራቀ እንደሆነ ተገለጸ። ስለ ገዳሙ ለምን በዚህን ያክል መዋሸት አስፈለገ? ሙሉ መረጃውን በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን እዚህ ቻናል ላይ የተለያዩ ወቅታዊና መንፈሳዊ የሆኑ ጉዳዮችን በዝርዝር የምናስደምጣችሁናል። ከእናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቻችን እናምራለን። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓት እምነት ላይ በተለያየ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታውቋል። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድ ቅድስት ቤተክርስቲያናችን ስርዓተ እምነትና አምልኮ እንዲሁም ነዋይተ ቅዱሳት ላይ በተለያዩ ጊዜያትም በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ ተጠርጣሪዎቹን በቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቤታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ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 ይጠበቃል እያሉ ቤታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ነው የገለጹት። ታዲያ ይህንን ጉዳይ ተከትሎ ራሳቸውን መሪ ጌታ ነኝ ስለሚሉት ጽጌ ስጦታው ድብቅ መረጃም ወጥቷል። ጽጌ ስጦታው በደብረ ሊባኖስ ገዳም በ1990 ዘጠናዎቹ መጨረሻ አካባቢ ይመስለኛል ለጾመ ፍልሰታ ደብረ ሊባኖስ ለሱባኤ የተገኘውት የማኅበረ ቅዱሳን አባላት ጽጌ ስጦታውና አንድ ጓደኛው ደብረ ሊባኖስ መጽሐፍ ቤት ሆኖ ያገኙታል። ይህ ሰው እኮ መናፍቅረው ምን ይሰራል ከመጽሐፍ ቤት በማለትም የማህበሩ አካላት ለሚመለከታቸው የገዳሙ አካላት አሳወቁ። ወሬው በገዳማውያን አባቶች ዘንድም ተሰማ። ውሎ ሳያድር የገዳሙ የአብነት ተማሪዎችም ሰምተው ጉድጉድ ተደፍረናል ተባለ። የገዳሙ አባቶችና የአብነት ተማሪዎችም ሰውየውን ማየት እንፈልጋለን በማለትም ወደ መጽሐፍ ቤት አመሩ። ጽጌንና ጓደኛውን መጽሐፍ ቤት አገኟቸው። ይዘውም አባ ገብረ ማርያም የተባሉ ጸባቴው ፊት አቀረቧቸው። ጸባቴው ወደ ቢሮ ቸው አስገብተው ካነጋገሯቸው በኋላ ነገ ጠዋት ገዳሙን ለቃችሁ እንድትወጡ በማለትም ማዘዟቸው። ይህንን የሰሙ የአብነት ተማሪዎችም ለቀው ይጡ በሚለው ብቻ አንስማማም አሉ። በዚህም ጉዳይ ግብግብ ተፈጠረ። ጸባቴው ማንም እንዳይነካቸው በማለትም የጥበቃ አካላትን በማስጠራት ጥበቃ ተደርጎላቸው ነገ በጠዋት እንዲሸኙ የሚል መመሪያን ለጥበቃዎቹም ተሰጣቸው። የጥበቃ አካላቱ ሊከለክሉን የሚችሉት በገዳሙ ክልል ውስጥ ነው። ጫገል ላይ ወተን ለምን አናጠቃቸውም በማለት ማለትም የገዳሙን የቅኔና የአቋቋም ተማሪዎች ከሌሊቱ አስር ሰዓት አካባቢ ጫገል በሚባል ቦታ ላይ መጠበቅ ጀመሩ። የጥበቃ አካላቱን ለመሸኘትም ጫገል ድረስ ይዟቸው የመጡ ሲሆን እነጽጌ ስጦታውን የሚጠብቋቸው ተማሪዎቹ ጋር ጫገል ላይ ፊት ለፊት ተገናኙ። እናንተ በገዳሙ የተሰጣችውን ተልኮ ፈጽማችኋል፣ ከገዳሙ ውጪ ያለው ተልኮ የኛ ነው በማለት ተማሪዎቹም እነጽጌ ስጦታውን በመረከብ አፍንጫቸውን፣ ከንፈራቸውን እስኪዛነፍ ድረስም የማሸት አገልግሎት በመስጠት እስከ አዱገነት ድረስም እንደ ሸኛቸው አስታውሳለሁ፣ ይላል ግለሰቡ። አገልግሎቱን መስጠት ባልችልም የተማሪዎቹ አባል እንደነበርኩ ግን አልደብቅም። ትንሽ ቆይቶ ባህታዊ ሰይጣን በደብረ ሊባኖስ ገዳም የሚል መጽሐፍ እንደጻፈ ሰምቻለሁ። የትዝታቸው መጽሐፍ መሆኑ ነው በማለትም ነው ስለ ጉዳዩ የገለጸው። ወደ ቀጣይ መረጃችን ስናመራ በዋልድባ አበረንታት ገዳም ዙሪያ የተሰራጨው መረጃ ከእውነት የራቀ ነው ሲሉ ገዳማውያኑ ተናገሩ። ከሰሞኑ የዋልድባን ገዳም በተመለከተ በርካታ መረጃዎች ሲሰራጩ እንደነበር የሚታወስ ሲሆን ታዲያ ይህንንም ጉዳይ በተመለከተ ገዳማውያኑ መረጃው ሐሰት ነው ሲሉም አስታውቀዋል። የዋልድባ አበረታት ገዳም በሰላም መደፍረስ ምክንያት ከፍተኛ ጉዳት እንደደረሰበት የገዳሙ አባቶች ገለጹ በሚል መጋቢት 26 ቀን 2017 ዓ.ም መረጃ መተላለፉ ይታወሳል። ከዚህም ጋር በተያያዘ ሚያዝያ 3 ቀን 2017 ዓ.ም ከገዳሙ ተወክለው የመጡ መነኮሳት ከማህበረ ቅዱሳን ቴሌቪዥን ጋር ባደረጉት ቆይታ ገዳሙ በማያውቃቸው አባቶች አማካኝነት የተሰራጨው ዘገባ ከገዳሙ ሰላሙ እውቅና ውጪ መሆኑን በመግለጽ ድርጊቱ ማህበረ መነኩሳቱን እንዳሳዘነም ተናግረዋል። ለብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ቅሬታቸውን ማቅረባቸውን የገለጹት የገዳሙ ተወካዮች የሆኑት አባ ገብረ ስላሴ መምህር አምደ ስላሴና አባ ገብረ ማርያም ወልደ ጊዮርጊስ ቅዱስነታቸው ከዚህ በፊት ለተሰራጨው መረጃም እውቅና እንደሌላቸው ነግረውናንም ብለዋል። በተለይም በአሁኑ ሰዓት አንድነት ገዳሙ በእግዚአብሔር እርዳታ በጾምና በጸሎት በሚተጉ ማህበረ መነኩሳት ተጠብቆ እንደሚ ገኝና ሰላም መሆኑንም አስረድተዋል። በተጨማሪም ከዚህ በፊት የተሰራውን የሐሰት ዘገባ ተከትሎ ገዳሙ የማያውቃቸው ህገ ወጥ አካላት ሚያዝያ 4 ቀን 2017 ዓ.ም የገቢ ማሰባሰቢያ ሊያካሂዱ በመሆኑ ህገ ወጥ ተግባሩ እንዲቆም መልእክታቸውን አስተላልፈዋል። በመሆኑም በዚህ በጾም ሰዓት ሱባኤ አቋርጠው ወደዚህ ለመምጣት እንዳስገደዳቸው የተናገሩት ገዳማውያኑ ምዕመናን የገቢ ማሰባሰቢያ በሚል የተጠሩበት ቦታ ላይ እንዳይገኙም ገልጸዋል። የተከሰተው ጉዳይ በገዳሙ ላይ የመጣ ፈተና ስለሆነ በ ተቻለ አቅም ህገ ወጥ ተግባሩ በአስቸኳይ መቆም እንዳለበትም አሳስበዋል። ወደ መጨረሻው መረጃችን ስናመራ በሀረር አንድ የካቶሊክ ቄስን ጨምሮ 12 ሰዎች ታግተው ከተወሰዱ ቀናት እንዳለፋቸው ተሰማ። የካቶሊክ መረጃ ማሰራጫ የሆነው ፊደስ እንደዘገበው ይህ ዕገታ የተፈጸመው መጋቢት 14 ቀን 2017 ዓመተ ምህረት ነው። ታጣቂዎቹ ሰዎችን አግተው ከወሰዱ በኋላ በነጋታው ማለትም መጋቢት 15 ቀን የማስለቀቂያ ለእያንዳንዳቸው 800 ሺህ ብር መጠየቃቸውን ዘገባው ያትታል። ከታገቱት መካከልም አባ ሀብተ ወልድ የሚባሉ የካቶሊክ ቄስ አንዱ መሆናቸውን ጠቅሶ እሳቸውን በተመለከተ የተጠየቀው ገንዘብ ለአጋጆቹ መላኩንም ገልጿል። አንድ ምንጭ ለዜና አውታሮ ሲናገር ገንዘቡ የላክንላቸው ቢሆንም ቄሱን ግን እስካሁን አልመለሱንልም ብሏል። ከአባ ሀብተ ወልድ ዘመዶች አንዱ በአጋጆች ስልክ ተደውሎ እንደነበር የገለጸው ዘገባው ከአጋጆቹ የተሰጣት መልስ ግን እጅግ አስደንጋጭ ሆኖ መገኘቱን አስረድቷል። አጋቾቹ ሁለተኛ በዚህ ስልክ እንዳትደዊ ገድለን ቀብረናቸዋል የሚል ምላሽ እንደሰጧትም ጠቅሰዋል። በጉዳዩ ላይ የካቶሊክ የአገረ ስብከት ጳጳስ የሆኑት አንጁሎ ፓጋኖ ተጠይቀው አጋቾቹ እኔን ሆነ የእኛን ቄሶች እስካሁን አላነጋገሩም ብለዋል። እስከ ማውቀው ድረስ የተነጋገሩት ከቤተሰቦቻቸው ጋር ነው ብለዋል። ጳጳሱ ጨምረውም እኔ ማለት የምችለው መጋቢት 14 አባ ብተወልድ ከሌሎች ሰዎች ጋር ታፍነው መወሰዳቸውን መስማቴን ብቻ ነው። ከዚያ ጊዜ ጀምሮ ቄሱ ወደ ቤታቸው አልተመ መለሱም በማለትም ገልጸዋል። ገለጻቸውን ሲያጠቃልሉ እኛ የማስለቀቂያ ገንዘብ አልከፈልንም፣ አጋቾቹ ምን ያህል ገንዘብ እንደጠየቁም አናውቅም፣ ምክንያቱም በዚህ ጉዳይ ላይ ሲነጋገሩ የነበሩት ከቤተሰቦቻቸው ጋር ነበር ማለታቸውን ዘገባው አስታውቋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች መረጃዎች እስክንገናኝ ድረስ ሰላሙኑልን።